ታዲያ አሁን ከማምር ገረም ሆነ ደግሞ ነገ የቅዱስ ሲኖዶስ ምልዓተ የቋሚ ሲኖዶስ ጉባኤ አለ። አሁን በውስጡ በደረሰኝ ባለው መረጃ መሰረት ሲሆን ሁንቻለሁ፣ ከዚህ በኋላ ዚህ በኔ ቦታ ሆኖ ሊሰራ የሚችል ሰው ሹሙልኝ ብለው ራሳቸው ሪኮመንድ ታዲያ አሁን የሰማነው መረጃ ደግሞ ከሆነ ደግሞ ነገ የቅዱስ ሲኖዶስ ምልዓተ የቋሚ ሲኖዶስ ጉባኤ አለ። አሁን በውስጥ በደረሰኝ ባለው መረጃ መሰረት ወንድማችን መር ዘመድኮን አቡነ ማትያስ በቃኝ አርጅቻለሁኝ ከዚህ በኋላ ስለዚህ በእኔ ቦታ ሆኖ ሊሰራ የሚችል ሰው ሹሙልኝ ብለው ራሳቸው ሪኮመንድ ያደረጉት ሰው ምንጭምር እንዳለ እየተነሳን ያለው እንግዲህ ዘመድኩን ከተናገረው ነገር ላንብብላችሁ። እንግዲህ ከወደ አዲስ አበባ መኖራ አካባቢ ሌላ ትኩሳት እየተሰማ ነው የሚል መረጃ ነው ያሰማን። ትኩሳቱ ምንጭ ደግሞ ቅዱስነታቸው አቡነ ማትያስ እንደሆነ ነው ያቀረበው። አቡነ ማትያስ በነገ ሁለት በሚደረገው ቋሚ ሲኖዶስ ለምሳሌ የቋሚ ሲኖዶስ ስብሰባ ላይ ነው በአንድ ደብዳቤ እንደሚያቀርቡ እና ተሰምቷል ይሁም ደብዳቤ ደግሞ እኔ ፓትርያርክ አቡነ ማትያስ በእድሜ መግፋት እና ከእድሜ መግፋት ጋር በተያያዘ የሚመጣውን የጤና እክል ሳቢያ እንደ ቀድሞ ስራዬን ለማከናወን እያቃተኝ ስለሆነ እኔን ተኩ የሚሰራ እንደ ራሴ እንዲሾም ይፈቀድልኝ ነው የሚሉት ስለዚህ ይህ ደብዳቤ አይደለም አሁን ችግሩ ይሄ ደብዳቤ መውጣቱ ሳይሆን አቡነ ማትያስ አረጀሁኝ በቃኝ በርከበኝ ባሉበት ሰዓት ላይ ደግሞ ቀድሞ ሲደረግ እንደነበረው አቡነ ጳውሎስ አቡነ ማትያስ እንደተተኪ አድርገው እንደመረጡ ሁሉ አሁን ደግሞ ቅዱስነታቸው አቡነ ማትያስ የእሳቸው ሀገር ተወላጅ የሆኑትን አባት ሌላ ተመራጭ አድርገው እንደሆነ እየተናገረን ያለሁት፣ ይሄም ደግሞ አቡነ ሳሙኤል ናቸው። አቡነ ሳሙኤል ማለት ደግሞ የልማትና ተራሮ ሊቀ ጳጳስ የበላይ ጠባቂ ናቸው። እሳቸውን በእኔ ቦታ ጠባቂ አድርጋችሁ ወይ ደግሞ አቃቢ መንበር አድርጋችሁ ሹሙልኝ እንደራሴ ያደርጋቸው ሹሙልኝ መባሉ ነው እና ይሄን ደግሞ በተለይ ዘመንኩን ያበሳጨው ጭምር ይመስለኛል። ከምንጫር ያበሳጨው ከዚህ በፊት ይሄ የስልጣን ተዋረሶች ነበሩ፣ በጣም ስንቃወምባቸው የነበሩ ዘርዘር እየተቃሚ ሄደበ ነገር እና ከዛ ይልቅ ጠቅላይ ይሄን ሀሳብ ከቀረበ በኋላ ሪኮመንድ ከማድረግ ይልቅ ይሄን ሀሳብ ከቀረበ በኋላ የሚመለከተው አካል ለዚህ ቦታ አቃቤ መንበርነት እንደራሴነት ይገባል ይገባቸዋል ብሎ የሚያስቡትን አካላት ቋሚ ሲኖዶሱ የሚሆን የሊቃውንቱ ጉባኤ መርምሮ ገሌ ይሁን ከማለት ይልቅ እሳቸው አቡነ ማትያስ የራሳቸው የሀገራቸውን ተወላጅ መርጠው አቅርበዋል የሚል ነገር ነው ያለው እና ይሄ ነገር ጥሩ ዜና የሚሆን አይመስለኝም። እውነት እንደታሰበው አቡነ ማትያስ ደክማቸው፣ በእርግጥ እድሜያቸው ገፍቷል፣ በጣም ሂሏል፣ ሰባ ስምንት ወደ ሰማንያ አካባቢ ደርሰዋል። ስለዚህ መጽሐፉም ማንበቡን እየከበዳቸው ከመጣ እርግጥ ነው። ስራውን ሊያስገድላቸው የሚችል አካል ያስፈልጋቸዋል፣ ምንም ጥርጥር የለውም። ታዲያ የአካል ግን ማን ይሁን የሚለውን ነገር አቡነ ጳውሎስ አቡነ ማትያስን ተክተው እንደሄዱት ሁሉ እሳቸውን ደግሞ አቡነ ሳሙኤልን ለመተካት ካሰቡ እኔ ችግር ይመስለኛል። አሁን ቢሆን የሚቀረብ ነገር የለም። ሁሉም ዘሩን ዘሩን ዘሩን ዘሩን እየተቃሚር ከሆነ በቤተክርስቲያን ለሚለወጥ ነገር አይኖርም። ባይሆን ባይሆን ለቤተክርስቲያን ሊመጣት የሚችል ቤተክርስቲያንን ወደፊት ሊያስገዳት የሚችል አሁን ያለችበት ቤተክርስቲያን ያለችበትን ፈተና ልንወጣ የምንችልበትን ነገር ሲሆን ሲሆን ያንን አካል ማምጣት እንጂ ሀገሬ ዘመዴ ነው ስለዚህ እሳቸው ይሾሙልኝ አሊያም ደግሞ እሳቸው መንበር ይረከቡ አሊያም ደግሞ በእኔ ቦታ እሳቸው ያገልግሉ ብሎ ማለቱ ተገቢ እንደሆነ የሚያስብ አካል አለ ብዬ አላስብም። አሁንም ቢሆን ቤተክርስቲያናችን ለቦታው ይመጥናል። ቤተክርስቲያንን ክብሯን ያስከብርላታል ወደፊት ይዟት ይወጣል ብላ የምታስበውን አሊያም ደግሞ አሁን ያለባትን ፈተና ዲፌንድ ያደርግልናል ብላ የምትለውን አካል ብትሾ ብትሾም የተሻለ ነው ብዬ አስባለሁ። እገሌ እገሌ ተክቶ ከመሄድ ሄደ ከማለት ይልቅ ሊቃውን ተሰባስበው ባሚሲ አይቶ እገሌ ቢሆን የተሻለ ነው ብሎ ቢመርጠው የተሻለ ነገር ነው። እንዲህ ሲባል እና አቡነ ሳቢሮስ ብቅ እንደማሉ ተስፋ አደርጋለሁኝ። አሁን ያሉት አካላት የምናውቀው ነው ቤተክርስቲያን ላይ እየመጣ ያለውን እየመጣውን ፈተና የምናቀው ስለሆነ እግዚአብሔር አምላካችን በእውነት መልካሙን ነገር እንዲያሰማን እንጠብቃለን። ሁላችሁም በያላቸውበት ጸልዮ ሀሳባቸው ተቀባይነት አግኝቶ የተሻለ አግኝቶ ሲባል የአቡነ ሳሙኤል እንዲሾሙ ሳይሆን የተሻለ ሰውነት የምናያገር ለቦታ ይመጠን ሰው ቤተክርስቲያን ኢንዲፌንድ ሊያደርግ የሚችል ሰው ቢመረጥ ተስፋ አድርጋለሁ። ምናባት እንደ ራሴ ሲሆን ግን ለቀጣይ ፓትሪያክነት ላይመረጡ ይችላል መሰለኝ። እንደ ራሴ አለ ጊዜ እንደዛ ማስታወስ መሰለኝ። አቡነ ቀውስጦስ እንደ ራሴነት መንበረ ጠባቂነት ፓትሪያክ ባረኩሳ ላይ መንበረ ጠባቂነት ተቀምጠ አቡነ ጳውሎስ ያርፍን ታስታውሱ ከሆነ መንበረ ጠባቂ እሳቸው ነበር የነበሩት። ሲሾም ግን እሳቸው ምርጫ ውስጥ መግባት አይችሉ ነበር መንበረ ጠባቂ ስለነበሩ በዛን ጊዜ። እና ምናልባት አሁን አቡነ ሳሙኤል ያንን ቦታ የሚይዙ ከሆነና ለቀጣይ ፓትሪያክነት ማይወዳደሩ አይነት ከሆነ ላይከብደ እንችላል። ግን ቀጣይ ፓትሪያክነት የሚወዳደሩ ከሆነ ግን ዘርዘር መተካት ለቤተክርስቲያን አደጋ ነው ብዬ ነው ማስበው። በጣም አጭር መረጃ ለእናንተ ላጋራችሁ ስላሰብኩኝ ነው ዘመርኩን ፈቃድ ጠይቄ ይህንን ነገር እያነበኩላቸው ያለሁት እና ለቤተክርስቲያናችንም ለሀገራችንም መልካሙን ነገር ሊሰራ የሚችሉ አባቶቻችንን ወደፊት እንደሚወጡ ተስፋ አድርጋለሁ። ስለዚህ ጸልዩበት። አይቼ አይቼ አይሆንም ያልኩት ኢየሱስ አያድንም ስለማያድንኩ አይሆንም። አይመጣማት፣ ከቦታው ራሱ አይመጣም፣ አያዋጣም። አንድ ሰይጣንን ነው ለሶስት ለሶስት ዲፊት ያደረጉት እግዚአብሔር ኢየሱስ ኢየሱስ ኢየሱስ እና ሚካኤል ለሶስት ነው ዲፊት። ይሄ ሁሉ አሁን ጥያቄዎችን ቲክቶክ ላይ የማመጣበት ምክንያት ትልልቅ ያላቸዋቸው ሰዎች ወደ ዩቲዩብ ስጠራቸው አለመምጣታቸው ነው። እሺ የሚያስገርመኝ ልንገርህ። እዚህ ቪዲዮ ላይ ላለመስራት በጣም ብዙ ሞክሬ ነበር። ምናልባት ከአቅም በላይ ስለሆነብኝ እኔ ሰራሁት። አሁን ላይ የተባለ ያለ ነገር አለ። ትውልዱ ጠያቂ ነው። ትውልዱ ጠያቂ ነው። ጥያቄ ጥሩ ነው። ምንም አይነት ችግር የለበትም። ነገር ግን ትውልዱ ጠያቂ ብቻ ሆኖ አይደለም የሚቀረው ጠያቂ እንደሆነ ሁሉ ነገ ደግሞ ተጠያቂነትን ይዞይበት ይመጣል። አንዳንድ ጥያቄዎች ልክ ካልሆኑ በሚፈጠሩት ነገሮች ተጠያቂነትም አብረው አለው እና ትውልዱ ጠያቂ ነው የምንል ሰዎች ስለሚገርመኝ ነው። ለምሳሌ ትውልዱ ጠያቂ ነው በሚባለው ነገር የሆነ ሰው ዝም ብሎ መጥቶ እኔ ሰማይና ምድር ለምን አልተቋጠሩም ቢለኝ ገመዱን አንተ የዘና ነው ብለው እንጂ ሰማይ በዚህ በኩል ስላጋደለ ምድር እንዲህ ስለተደላደለ ብዬ ላስረዳው አልሞክርም። አንዳንድ ጥያቄዎች ፈር አላቸው፣ መንገድ አላቸው። ሊጠየቁ የሚገባቸው ነገሮች አሉ በእምነት ላይ በተለይ ደግሞ በጣም ብዙ አስቀያሚ ጥያቄዎች እንደሚነሱት ሁሉ ምናልባት ይህን አይነት ጥያቄ የተነሳው በፖለቲካ ወይም በሌላ ቢሆን ከባድ ነገሮች እንደሚነሱ ያስታውቃል። ስለዚህ ሰዎች የሚዳፈሩትንም የሚናገሩትንም ቢያውቁ ብዬ አስባለሁ። ሁለተኛው ነገር የምጠይቀውን ነገር አውቃል። የት እንደምትጠይቅ ማወቅ ብልህነት ያለው ይመስለኛል። የምጠይቀውን ነገር በአግባቡ ማወቅ መቻል አለበት። በምሳሌ ላስረዳ። የሆነ ሰው ትምህርት ቤት ተማረ እንበል። የተማረው ስለ ፊዚክስ ኳንተም ነው ብንል ምናልባት ሊጠይቀው የፈለጋቸው ነገሮች ያልገባቸው ነገሮች አሉት እና ወደ ቤቱ ሲሄድ የሆነች የጉሊት ነጋዴን የሆነ ሸቀጣሸቀጥ ውስጥ የሚሰራን ሰው ወይ የሆነ ፓርኪንግ ውስጥ ያለን ሰው ስለ ፊዚክስ ኳንተም አጠይቀው። መጠየቅ ያለበትን ነገር የሚያይቅ ይመስለኛል። ለምሳሌ መምህራኖችን ሊጠይቅ ይችላል። መምህራኖች ውስጥ ሆኖ ራሱ አማሪ ሚውዚክ ወይም ስፖርት ቲቸር ላይመለከታቸው ይችላል። በዚህ ዙሪያ ላይ የሚሰሩ መምህራኖችን ነው መጠየቅ የሚችለው። ወይ ደግሞ ተመሳሳይ በሱ ዙሪያ ያሉ ተማሪዎችን ሊጠይቅ ይችላል። ካልሆነ ደግሞ መጽሐፍትን አገላብጦ ነው ማወቅ የሚችለው። ስለዚህ ጥያቄውን አድሬስ የሚያደርግለትን ነገር ማወቅ መቻል አለበት ብዬ አስባለሁ። እንደኔ የት ነው ሄጄ መጠየቅ ያለ የት ነው ማግኘት ያለብኝ? የሚለውን ነገር ማሰብ መቻል ብልህነት ነው። ይህችን ጠያቂያችንን ሳያት ኦርቶዶክስ ትመስለኛለች በእምነቷ የምትጠይቃቸው ጥያቄዎች ከኦርቶዶክስም አልፎ ብዙ ቤተ እምነቶችን ያካትታል። ስለዚህ በትክክል ማወቅ ከሆነ የጥያቄዎቿን አመለካከት አይቼ፣ በትክክል ማወቅ ከሆነ የምትፈልገው ምናልባት ኢትዮጵያ ውስጥ ከሆነ የምትኖረው በምትኖርበት አካባቢ አስር ኪሎ ሜትር ራቅ ራቅ ብትል የሆነ ቤተክርስቲያን የሆነ ቸርች ብዙ ነገሮች ታገኛለች እዚያ ገብታ እነዚህን ጥያቄዎች ማስረዳት የሚችሉ ሰዎችን መጠየቅ ትችላለች። እነሱ እንኳን ባይመልሱላት የሚመልሱላት ሰዎች ጋር ደግሞ እንደሚልኳት አምናለሁ። አይ ይሄንን አልፈልግም እዚሁ ቤተ ቁጭ ብዬ ማህበራዊ ሚዲያ ላይ ነው እንኳን ብትል፣ ማህበራዊ ሚዲያ ላይ ቁጭ ብለው በዚህ ዙሪያ ላይ የሚሰሩ የቤተክርስቲያን አስተምሮ ያላቸው በጣም ብዙ እምነቶች ላይ የሚሰሩ ሰዎች አሉ። ስለዚህ እነዛ ጥያቄዎችን ይዛ ወደ እነዛ መሄድና መጠየቅ ትችላለች፣ መረዳት ከሆነ ፍላጎቷ። ካለበለዛ ለማወቅ መጠየቅና ለመታወቅ መጠየቅ በጣም ልዩነት አለው። እኔ አሁን የጥያቄ እየቀረበ ያለው ለማወቅ መጠየቅ ሳይሆን ለመታወቅ መጠየቅ ነው ብዬ አስባለሁ። ምክንያቱም ደግሞ ላስረዳ ምንድን ነው ያለችው፣ ትልልቅ ሰዎችም ጠርቻቸው ነበር፣ ነገር ግን ወደ ኢትዮ የመጣው እንደዚ አይነት ጥያቄዎችን መልስ ሊሰጡኝ አልቻሉም ነው ያለችው። በመሰረቱ ትልልቅ የሚባሉ ሰዎችን የሚሆን ትንንሽ እኔ የሰዎቹን ማንነት አይደለም። ለጥያቄዎቿ መልስ ከሆነ የምትፈልገው መልሱን ሄዳ መጠየቅ ትችላለች፣ ያሉበት ድረስ ሄዳ መጠየቅ ትችላለች። እነዛ ሰዎች እንዲያስረዷት ማድረግ ትችላለች። የሆነን ጥያቄ ልጠይቅ ፈልገ ተጠያቂ ወደ አንተ እንዲመጣ ካልቻለ አንተ ወደሱ መሄድ ትችላለህ ብዬ አስባለሁ። ስለዚህ እዛ ጋር ማግኘት ትችላለች። ካልሆነ ደግሞ አንድን ሰው አይ ስጠይቅህ ጥያቄውን ሳይሆን እንድትመልስልኝ የምፈልገው እንድቀርጽህ ፈልጋለሁ ልትለው አትችልም። መቀረጽን የማይፈልግ ሰው አለ ወይም ደግሞ እዛ ቦታ ላይ ተቀርጾ መግባት የማይፈልግ ሰው አለ። ስለዚህ ማህበራዊ ሚዲያ ላይ ልትለቀው ከሆነ ልታቅ እና ልትቀርጽ የምትሄደው ያ ነገር ፈቃደኝነት ላይ ይጨመርበት ይችላልና ልክ አይደለም ብዬ አስባለሁ። ከዛ ውጭ ግን እኔ ጥያቄዎቿ ፍሬ ቢኖራቸው ወይም ደግሞ መስመር ቢይዙ መላሾቹም ትክክል ይሆንላቸዋል፣ ወይም ወደ እሷም ሊመጡ ይችላሉ ብዬ አስባለሁ። የእሷ ጥያቄዎች ምን አይነት ይመስሉኛል መሰለ ልብስ ቤት ከፍቻለው እንድትመርቁልኝ ይፈልጋለሁ። ወደ እኔ ስትመጡ ግን ራቆታችሁ ነው አይነት ጥያቄ ነው የጠየቀችው። ራቆት የሚመጣበት አይነት ጥያቄ ልክ አይደለም ብዬ አስባለሁ። መጀመሪያ ጥያቄዎችሽን ልብስ አልብሻቸው፣ የሆነ ፈር ይኑራቸው፣ ሚዛን ይድፉ። ከዛ በኋላ የሚመጡት ሰዎች በአግባቡ ትክክል ሊመልሱልሽ ይመጣሉ። ካለበለዛ እዚ ዩቲዩብ ላይ መጥቶ አስተያየቱን ሀሳቡን ሊሰጥ የሚችል አንድ ትልቅ ሰው ያለ አይመስለኝም። ካልሆነ ደግሞ ምናልባት ልክ እንደዚህ ጥያቄውን ሳይሆን መጠየቅን ሳይሆን መታወቅን ፈልጎ የሚመጣ ሰው እዛ ላይ መጥቶ አስተያየት ሊሰጥ ይችላል ብዬ አስባለሁ። ስለዚህ ጥያቄዎችሽን ልብስ አልብሰሽ ብጠይቂያቸው የተሻሉ ሰዎችን ታገኛለሽ የሚል እምነት አለኝ። ሌላው በመጨረሻ ማለት የምፈልገው ነገር ምንድን ነው መሰለ መጀመሪያ ላይ በጣም የብዙ ሰው አስተሳሰብ መጠየቅ ያደርጋል ሊቅ የሚባል አስተሳሰብ አለው ሰው። መጠየቅ አይደለም ሊቅ የሚያደርገው፣ ከጥያቄው ጀርባ ያለው እውቀት ነው ሊቅ የሚያደርገው። በጣም ብዙ እውቀቶችን በጠየቅ ቁጥር የጠየከውን ነገር መልሱን ታብሰለ ስላለ ታውቃለ። በጣም ብዙ ነገር እንድታቅ ይረዳል፣ እንድታመዛዝን ይረዳል። እሱ ነው ሊቅነት የሚባለው። አለበለዛ ጥያቄው ብቻውን ግን አዋቂነት አያሰኝም ወይም ማዋቂ አያስብልም። ስለዚህ እሱን ነገር በደንብ መርምሮ ጥያቄዎችን እንዳዘጋጀ ሁሉ ሌሎች መልሶችን ማዘጋጀት የተሻለ ይመስለኛል። አካውንቶቹን ቼክ አድርጌ ነበር። ብዙዎቹ የጥርጥር መንፈስ ያላቸው ጥያቄዎች ናቸው፣ መልስ ግን የላቸውም። መልሱን ካልያዘ እዛ ነገር ውስጥ የሚሰማውም ሰው ልክ እንደዚህ የተበላሸ አካሄድ ይሄዳል ብዬ ስለማስብ ነው። በነገራችን ላይ እንደዚህ አይነት ጥያቄዎች ማህበራዊ ሚዲያ ላይ መውጣታቸው የሚያናድደኝ የጥርጥር መንፈስ ስለሚዘሩ ነው። ጥያቄዎቹ አይደለም የሚያናድዱ፣ ለማያውቁ ሰዎች ምናልባት የጥርጥር መንፈስ ይዘራሉ፣ አግባብ በሌለው አካባቢ። ምናልባት ሁላችንም እውቀታችን እኩል አይደለም፣ አንድ አይነት እውቀት የለንም። ስለዚህ የምንረዳ ሰዎች አለን፣ የማንረዳም ሰዎች አለን። ስለዚህ የማንረዳው ሰዎች ደግሞ የጠየቅሽውን ጥያቄ ሄደ ፈልፍለን ማስረጃም ጥተን ምናምን በዚህ የህይወት ውጣ ውረድ ውስጥ ላናደርግ እንችላለን። ስለዚህ ጥርጥር መንፈስ ዘራሽ ማለት ነው። የጥርጥር መንፈስ ደግሞ ከቤትሽ ይጀምራል። ጎረቤትሽ፣ ማንነትሽ፣ መንደርሽ፣ ክልልሽ፣ ሀገርሽ፣ እነዚህ ሙሉ ያዳርሳልና በዚህ ትውልድ በዚህ አስቀያሚ ሁኔታ ላይ ያለን ሰዎች ይሄ ተጨምሮብን ስለማንችል እንዲህ ማህበራዊ ሚዲያ ላይ ወጥቶ የጥርጥር መንፈስ መዝራት ልክ ነው ብዬ አላስብም እንደኔ ይሄንን ነገር ከሀሳብና ከንትን ብትወስጂ ሌላው ቲክቶክ አካውንቷ ላይ ስትል የሰማዋት ነገር ወደዚህ ቲክቶክ እንዳልመጣ አንዳንድ ሰዎች ያማከርኳቸው ሰዎች ታይቅርብሽ ብለውኝ ነበር አለች። ምናልባት አሁንም እነሱን ሰዎች ሄደሽ ብታማክሪያቸው ልክ ነው ወይ ቲክቶክ አካውንት ላይ መምጣቴ ልክ አይደለም ወይ ብለሽ እነዛኑ ሰዎች ብታናገሪያቸው የሚሉሽ ነገር ሳይኖራቸው አይቀርምና ሀሳብ ሽን አከብራለሁ ሀሳብን እንደ ሀሳብ ነው የምቃወመው። እኔ ሀሳቦቹን ነው እንጂ የምቃወመው አንቺ ነትሽን አይደለም። የትም የማንተዋወቅ ሰዎች ስለሆን እንደዚህ አይነት ነገር ውስጥ አንገባም። ነገር ግን የምቃወመው ምንድነው ሀሳብሽ ልክ አይደለም ነው በስተ መጨረሻ የኔ ወዳጅ የሆናችሁ ቤተሰብ የሆናችሁ ሰዎች ሀሳባውያን የሚባለውን መንደር እየመሰረት ነው፣ ስለሆነ ለዚህ ስብስብ እንዲረዳን ተብሎ ባዮ ላይ የተቀመጠ የቴሌግራም ሊንክ አለ። እሱን እየነካችሁ ወደ ውስጥ ግቡና ያለንን ነገር አንድ ላይ ደግሞ በጋራ እንድንመካከር የሚያደርግ ነገር እንስራ ብዬ ስለማስብ ነው። እንግዲህ እዛ ላይ ገብታችሁ ደግሞ ያለውን ነገር እዩት እና ሀሳባውያን የሚባለውን ነገር እውን ለማድረግ መጀመሪያችንን አብረን እንጀምር ብዬ አስባለሁና የተሰማኝን የተናገርኩት።